አባባ በልጆቹ ደስታ በካሌብ እና በትሁቴ ሰርግ ወይም ሽማግሌ መላክ በደስታ አበደ። ትሁቴ እና ካሌብ ከሚባለው በላይ ተሞሽረው እፊታቸው ላይ ያለ ፈገግታ በሳቅ ሞቱ። ዳኒ ደግሞ ከኤዱ ጋር አባባ አጋጣሚውን አስታርቋቸው ነበር እና ዳኒም ለካሌብ ሚዜ ሆኖ በደስታ ፈገግ ብሎ ትሁቴን እያያት ነበር። ኤዱም አጋጣሚውን ተጠቅማ የምትወደውንና የምታፈቅረውን ዳኒን ሳታጣው በስተ መጨረሻ ታረቁ። የቲና ዕጣ ፈንታ የሆነው እንግዲህ ራሷን አጥፍታለች። ሽምግልናውም በሰላም ተጠናቆ ካሌብና ትሁቴ አባባ ያለውን ሀብትና ንብረት ፈርሞ ሊሰጣቸው ቃል ገብቶላቸዋል። ሽማግሎቹ በተሰበሰቡበት ቦታ ላይ ካሌብ፣ ትሁት መቼም ቢሆን ክፉ ነገር ሊፈጠር ይችላል፣ አለመግባባትም ሊፈጠር ይችላል። ያንን ችግራችሁን ተነጋግራችሁ ፈታችሁ ደስተኛ ሆናችሁ እንደምትኖሩልኝ እርግጠኛ ነኝ ብሎ ተናገረ። ትሁቴም ደግሞ አባዬ ለአንተ ቃል ገብቻለሁ ካሌብ ከምንም በላይ እጅግ በጣም መልካምና ጥሩ ሰው ነው። እኔም ደግሞ እሱን የሚፈልጋቸውን ነገር በማክበር አብረን እንዘልቃለን ብላ ቃል ገባች። ካሌብም ደግሞ አባዬ ለዚህ ሁሉ ዋጋና መስዋዕትነት እኮ የከፈልከው አንተ ነህ። የዛሬውን ደስታ ለማየትና የዛሬዋን ቀን ለማየት ከጎኔ ሁነህ ይህንም ምክንያት አድርገህ ከትሁቴ ጋር አብሬ እንድቀጥል ስላደረከኝ አመሰግናለሁ ብሎ በደስታ ተሞላ። ቲና ራሷን ሴጣ አድርጋ ገደለች። ያላት አማራጭ ይሄ ነው ወይ፣ ከካሌብ አልሆነች ወይ ከዳኒ አልሆነች። ኤዱ እና ዳኒ ደግሞ እጅጉን በጣም ደስ ብሏቸዋል። አባባም በእናንተ ክፋት አያምርም። ኤደን በጣም ትወዳሃለች፣ አንተም ትወዳታለህ ያንተ ችግሩ ግን ሰርቶ ገንዘብ ማገኘት ስለማትፈልግ ነው የኔ ልሽ ስለዚህ ካሁን በኋላ በትንሽም ነገር ቢሆን ፍቅር ይበልጣልና ታርቃችሁ ደስተኛ ሆናችሁ እንድትኖሩ እፈልጋለሁ ብሎ አባባም አስታረቃቸው። ከዛ ዳኒም ደግሞ አባዬ ላደረክልኝ ውለታ በጣም ነው የማመሰግነው፣ ብዙ መስዋዕትነት ከፍለሃል። እኔም ወጣትነቴንና ጉልበቴን ሳልጠቀም አንተ ቤት ተቀምጬ አንድ ቀን እንኳን ከካሌብ ሳትለየኝ መጥፎ ፊት ሳታሳየኝ እዚ ደርሻ ሎ በኋላ ግን ሰርቼ ኤዱየ ደስተኛ ለማድረግ ቃል ገባ ኣለኹ ካንተም ጋር ለተፈጠሩት ነገር ከቲናም ጋር አብሬ ላደረኩብህ መከረና ስቃይ ይቅር በለኝ ብሎ አባባን ተማፀነ። አባባም ለዳኒ ቅርታ ብሎ እንግድህ ኤዱ ጋር አስታርቀዋቸዋል። ካሌብና ቲና ደግሞ በጣም ደስ በሚል ሁኔታ ልዩ ፕሮግራም ተደርጎላቸው ደስታቸውን እያጣጣሙ ይገኛሉ። ሰላም ሰላም ሰላም! ውድ የተከበራችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል። ትሁቴ በስተመጨረሻ ባቋራጭ እንግዲህ አለሟንና ደስታዋን አይታለች። ወደ ቤተሰቦቿም አባባ ሽማግሌ ልከው በደስታ ቀውጠውታል፣ ማለት ነው። ካሌብም ከዛች ከሰይጣን ቁራጭ ከቲና ላላቀከኝ አባቴ፣ ሰበብ ሁነህ፣ ምክንያት ሁነህ ይህን ሁሉ ዋጋ ስለከፈልክ በጣም አመሰግናለሁ ብሎ አባቱን ከሚባለው በላይ አመሰገነ። አባባ የራት ግብዣ ትሁትንና ካሌብን ወደ ውጭ ሊጋብዝ ሲፈልግ ቲና ደግሞ አባዬ ቆይ ይቅርታ ላ ብያሃለሁኝ እኮ ለምንድን ነው ይቅርታ ማታደርግልኝ? እኔ ተስተቴ ተመልሻለሁ ምንም ቢሆን ከካሌብ ጋር መለያየት አልፈልግም ብላለች። ትሁት ጊዜው ረፍዷል ቲና፣ ጊዜው ረፍዷል፣ ከዚህ በላይ እኔ ምንም ልታገስሽ አልፈልግም። ካሌብ ግን ከትሁትም ሆነ ከኤደን የፈለገውን መርጦ ያገባል። ሲፈልግ ሁለት ማግባት ይችላል፣ አቅሙ ከፈቀደ አንቺ ምን ያገባሻል። እኔ እኮ ሀብትና ንብረቱን ለልጅ እንጂ ለማንም አልሰጥም። ወይኔ ጉዴ አለች ከዳኔ ጋር ሆና ጭራሽ ለእኔ ለልጁ ያንን አንድ ነገር ያላደረገውን ለካሌብ ሲሆን ብዙ ነገር ይሰጠዋል አይደል? ብሎ ብላ ስትጠይቅ ቆ አንቺ አምሻል እንዴ? አንቺ እኮ በገዛ እጅሽ ነው ትዳርሽን ያበላሸሸው። እንደ ፈለግሽ እየወጣሽ ትገቢያለሽ። በዛ ላይ ስነ ስርዓት የለሽ አባዬ ደግሞ በዚህ እድሜው አክብረሽ ልክ እንደ ትሁት የሚፈልገውን ነገር እያደረግሽ መንከባከባ አለብሽ ብሎ ሲላት፣ አይ ዳኒ፣ እኔ ለነሱ ቤት ገረር መሆን አልፈልግም። እሱም ደሞ ጊዜውና ሰዓቱን ጠብቆ አንድ ቀን እደፈዋለሁ። አሁን መጠቀሚያም አደርገው ትሁትን ብቻና ብቻ ነው ብላ ስትል፣ ትሁት መቼም ይሁን መቼም የአባዬን ገንዘብ አሳልፋ ልትሰጥሽ አትችልም። እስካሁንም ድረስ ልክ እንደ ራሱ የሚወዳት ብዙ ዋጋና መስዋዕትነት ስለ ከፈለች ነው። አንቺ ግን ወይ ጸባይ የለሽ፣ ወይ ትዳርሽን በደንብ እንትናላልሽ፣ ወይ ለሰው ክብር የለሽ። አይ አሁንም አከባድ ውሳኔ ወስኛለሁ አለችው። ምንድነው ነው የወሰንሽው? ወይ ኤደንን ወይ ትሁትን ማጥፋት ብላ ስትለው ዳኒ ደነገጠና ፈጽሞ ሊሆን አይችልም ደግሞ ኤደን ምን አደረገችሽ? ብሎ ሲከራከር ቆይ አንተ ከኤደን ጋር ግንኙነት አለህ እንዴ? ምንድን ነው ግራ እየተጋባሁ ነው እኮ ብላለችው። ምንም ግራ ትጋቢ ሰው፣ አንቺ ምንም ነገር ሳያደርግሽ ከማጥፋትና አደጋ ከማድረስ በላይ ምንም ያስደስትሽ የለም አይደል? አላት። አዎ፣ ምክንያቱም እኔ ባለትዳር ነኝ። እንዴት እሷት ካሌብ ጋር ልታፈጥር ትችላለች? ኤደን እንደምታስብያት አይነት ሰው አይደለችም። ይሄ ልታደርግ አትችልም ብሎ ሲከራከር እየታይታሀት ነው እንደዚህ የምትለው ቆይ አንተ ለእሷ ጠበቃ ማናደረገህ? ብላ ነገር ግጥም ማደረገችው። ዳኔም ተናደድና ወይኔ ጉዴ ጭራሽ በገዛ እጄ ልትመጣብኝ ነው እንዴ ይህማ ሊሆን አይችልም፣ ኤደንም መጠበቅ አለብኝ ብሎ አለ። ቲናም የሆነ ነገር ከኤደን ጋር እንዳለው እንትን አለች ማለት ነው። ቀጥ ብላ ወደ ቤት ስትሄድ እንግዲህ ትሁትም እንደ በፊቱ ልትናገራትና ልትገለምጣት ስትል ስነ ስርዓት ያዥ። አሁን እዚህ ላይ ተከባብረን የምንኖርበት ጊዜ አልቋል። ቲና አንቺ የካሌብ ሚስት ነበር እንደዛ ሆነች። ደግሞ ለአባዬ ቅንጣት ታክል ክብር የለሽም። የምትፈልጊው ገንዘብ ብቻና ብቻ ነው። አሁን ያ ሁሉ ጊዜ አብቅቷል። ምንም ቢሆን ምንም አባያንችን አምኖ ሊቀበልሽ አይችልም። ስለዚህ ያሰብሽውና ያቀርሹ ሌላ ተንኮል ካለ እባክሽ ታይ ብላለቻት። ትሁት ታውቂያለሽ፣ ግን ይሄንን ነገር አስቀድሜ እምዴፋሻ አንቺ መሆኑን ብታቂ ምን ታያለሽ? አለቻት። ታዋሪ ያለሽ እንጂ ተግባር እንትን አትም፣ ግን ይበቃል። ሁሉም ነገር ያስጠላል። እባክሽ ባክሽ ብላለቻት። ምን ትመስላለች? ለምኝል ብሎሽ ነው እንዴ? ብላ ገፍተራ አድርጋት ወጣይ ካሌብን ሳሎን አግኝታው ነበር ነበርና፣ ካሌብ እባክህ የኔ ፍቅር አንድ እድል ስጠኝና ወደ በፊቱ ፍቅራችን እንመለስ፣ እኔ በጣም ነው የምወድህ። አንተ ግን ከመሬት ተነስተህ አባይ ያለህንና ትሁት ያለችህን ሰምተህ እኔን መጥላት የለብህም። ምንም ቢሆን እኮ ብዙ ነገር አሳልፈናል አለችው ቲና። ይሄ ፍጥጥ ማለትሽ ዋጋ እያስከፈለች ነው ያለው ሙቼም ቁሜም እኔ አንቺን ልወድሽ አልችልም፣ ከአንቺም ጋር መልሼ ልቀጥል አልችልም ብሎ እውነታውን ሲነግራት በጣም ተናደደች እና አዘነች። ወይኔ ትሁት ይህን ኩላ ያደረግሽኝ አንቺ ነሽ። በስተመጨረሻ እኔ ቲና ማንም እየተነሳ ይጫወትብኝ እያለች ፎከረች። አባባ መጣና ከሄደበት ቦታ፣ አባዬ እንዴት ዋልክ እንዴት እንዴት ጠዋትም ምዝሁ ተቀምጠሻል፣ አሁንም ምዝሁ ተቀምጠሻል፣ ምን ነው ዛሬ ዳንኤልም እንዴ ብሎ አላት። አይ የለም አባዬ ግን በቃ በጣም ከፍቶኛል አለችው። ምን ነው የኔ ልጅ ምን አገኘሽ? ቆይ አንተ እኔን ትተህ እንዴት ትሁትንና ካሌብን እራት ትጋብዛቸዋለህ? የእናንተም እኮ ሌላ ቀን ይሆናል አለ። ከዛ እኔ ምላ አባዬ እራት ግብዣው እንዴት ነበር? በጣም ደስ ይላል እንዴት ነው ምን ነው ዛሬ የቀናሽ ትመስልያለሽ። ትሁትን ስታያት ሌላ ነገር ተሰማሽ እንዴ አላት። ምን ማለት ነው አባዬ፣ አንተ ስታያት ወድርካት እንዴ ብላለችው። ፊቱን ቀየር አደረገና አባባ አንቺ ምን ለማለትና ምን እንደምትይ መገመት አያቅተኝም፣ እረዳለሁ። በጣም ባለጌና ቆሻሻ ሰው ነሽ። ሁሉም ሰው እንደ አንቺ ይመስልሻል አይደል? በፍጹም እንደዛ አላደርገው። ያንቺ ግን የተለየ ነው ብሎ ተናደደ። ከዛ በመጨረሻ አይ፣ ምን አይነት ጉር ነው የገባሁት? አረ አባዬ፣ እኔ እንደዛ ማለት አይደለም። ከሁለት አንደኛቸው ለካሌብ ልትድር ነው እንዴ ብላ ስትል፣ ካሌብ እኮ ሕጻን ልጅ አይደለም። የሚወዳትንና የሚያፈቅራትን ኤደንንም ወደዳት ትሁትንም ወደዳት። እሱ ወዶ ያመጣውን እኔ ተቀብዬ ልጄን መዳር ኃላፊነት አለብኝ ብሎ ተናገረ። ወይኔ አባዬ ይህን ያክል ክፋትና ይህን ያክል ጥላቻ አድርቡበሃል እንዴ? ይቅርታ ኮ ብያለሁ እኔ ምንም አላልኩ፣ በደናዋይ ብሎ ተመልሶ አባባ ወጣ። ካሌብ ወደ ክችን ቦታ ሄደና ትሁትን አመሰገናት። ትሁት አንቺ በጣም መልካም ሰው ነሽ። ባደረሻቸው ነገር የሚቆጭሽ አንድም ነገር የለ። ሌላውና እጅግ የገረመኝ ነገር የዛሬው የራት ግብዣ በጣም ለየት ይላል። አንቺም ደግሞ በጣም አምሮብሽ ነበር አላት አመሰግናለሁ ካሌብ አለችው ከዛ በመካከል ለተፈጠሩት ነገር እጅጉን ይቅርታ አባዬ ይህን ያደርጋል ብዬ አላሰብኩም በሰበቡም እነሱ ቢናደዱ እነሱ ቢበሽቁ እኛም ደግሞ ደስ የሚል ጊዜ አሳልፈናል ብሎ አለ በጣም እኔም ደስ ብሎኛል አባዬ እሱንም ደስ ስላለው በማሰብ ነው ብላለችው። እሺ በቃ ስራሽን ስሪ፣ አላስፈታሽ ብሎ ከክችን ወጥቶ ሄደ። ማለት ነው አባቱን ሳሎን ላይ ያገኘው እና አባዬ፣ አጋጣሚውን ተጠቅመት ዛሬ እኔ እና ትሁት ደስ የሚል ጊዜ ስላሳለፍን አመሰግናለሁኝ። በጣም ደስ የሚል የራት ግብዣ ነበር። እነሱን ለማናደድ ብታደርገውም እኛ ግን ፈታ ብለናል ብሎ አለው። አዎ እንደዛ ነው። እኔ ልሽ አሁንም ቢሆን ጠንከር ብለህ ነገሮችን መጋፈጥ አለብህ። እነዚህ ሰዎች በጣም ስለተናደዱና ስለበሸቁ የሚያደርጉንን ነገር አናቅም። ስለዚህ ስትወጣም ስትገባም ራስን መጠበቅ አለብህ። ከዳኒ ጋር ደግሞ ይህን ያክል መከራከርና ይህን ያክል መፋጣጥ የለብህም። እኔ ከፈለግኩ በአንድ ቀን ሙልጭ አርጌ አስወጣቸዋለሁ። ግን እነሱ ያደረጉት ነገር ቀላል ስለሆነ የእጃቸውን ማገኘት ስላለባቸው ብቻና ብቻ ነው ብሎ አባባን በድጋሜ ካሌብን ወደ ሌላ ቦታ እየገባ ነገሮችን እንዲያበላሽ የመጨረሻ ምክር ሰጠው ማለት ነው። ካሌብም ደግሞ አባዬ ከአሁን በኋላ በመስመርህ ልገባም አልፈልግም፣ አንተ በመረጥከው መንገድ እከተላለሁ። አንተ በጣም ታጋሽ ነህ፣ እኔ ግን ትዕግስት የለኝም ብሎ አለው። እንግዲህ ስለ ራት ግብዣው ይሄን ያክል አወሩ። ትሁትም እንዳማረባት ነገረው። በቃ እሷ ንድርሃለሁኝ ብሎ ወሰነ ማለት ነው። ቲናና ና ዳኒ ያሰቡት እቅድ ሁሉ እየተበላሸባቸው እየተበላሸባቸው እንጂ አንድም ያሳኩት ነገር የለም። ውርደት በውርደት ነው የተከናነቡት። ኤደንም ከዳኒ ጋራ የሰማችሁን ነገር ማመን ቢያቅታትም በቃ፣ እንደውም ካንተ ውድ ነገር ያገኘሁት እናባየን ብቻ ነው፣ እናባየን ብቻ ነው እያለች በተደጋጋሚ ስትለው ነበረ። እባክሽ ኤዱዬ አንድ እድል ስጪኝ፣ የተፈጠረውን ነገር በሙሉ ላንቺ ብዬ ነው ይሄንን ያደረግኩት፣ በደስታና በጥሩ ሕይወት ትኖሪያለሽ እያልኩ ለዛ ነው የኔናት የቅርቤኝ እያላት ነበረ። እሷም ደግሞ እምቢ ብላ አባባ እንግዲህ ደስ በሚል ሁኔታ ሁለታቸውንም አስታርቀዋቸዋል። ካሌብም ከምን ጊዜው በላይ ከትሁት ጋር ሽምግልና ተልኮ በደስታ ስለተሞላ እጅጉን በደስታ መቆጣጠር አቅቶታል። አባባ መቀዱ ስለተሳካ እኛም ደስ ብሎናል። ውድ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ ማለት ነው። በቀጣዩ ፓርት በጉጉት እስከምንገናኝ ድረስ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።